ሰላም ሰላም ሰላም ለእናንተ ይሁን። የዛሬን ጸሎታችንን ከመጸልያችን በፊት የእግዚአብሔርን ቃል እናነባለን ማለት ነው። የእግዚአብሔርን ቃል አንብበን ጸልያለን። ሮሜ ምዕራፍ 6 ከቁጥር 1 ጀምሮ እስከ 14 ያለውን አነባለሁ። ቃሉ ለውሏችን፣ ለመንገዳችን፣ ለህይወታችን፣ ለስራችን፣ ለአእምሯችን፣ ለሁለንተናችን ሰላም፣ ስንቅ፣ እውቀት ብርሃንን ይሰጠናልና በእግዚአብሔር ቃል ውስጥ ኃይል አለ፣ ጉልበት አለ፣ ስልጣን አለ፣ ድል መንሳት አለ፣ አሸናፊነት አለ፣ ብርሃን አለ። ስለዚህ የእግዚአብሔርን ቃል እናነባለን ማለት ነው። በእግዚአብሔር ቃል ኃይልን እንታጠቃለን ማለት ነው። ለመንገዳችን ብርሃን ነው፣ ለህይወታችን መሪ ነው፣ ለእግራችን መብራት ነው ማለት ነው። የእግዚአብሔር ቃል እግዚአብሔርን ቃል አነባል ነው። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደ ተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደ ተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞትን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን ክርስቶስ ከሙታን ተነሥቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን ሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል እንግዲህ እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ከእንግዲህ ለምኞቱ እንዳትታዘዙ በሚሞት ሥጋችሁ ኃጢአት አይንገሥ። ብልቶቻችሁንም የአመፃ የጦር መሳሪያ ዕቃ አድርጋችሁ ለኃጢአት አታቀርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። ስለ ቃሉ እግዚአብሔር ይባረክ፣ ስለ ቅዱስ ቃሉ፣ ስለ ብርሃን ቃሉ፣ ሕይወት ስላለው ቃሉ። ቃሉ ሁለት አፍ ካለው ሰይፍ ልቅ የተሳለ ነው። አሉ የሚያንጽ ነው። አሉ የሚቀርጽ ነው። አሉ ኃይልን የሚሞላ ነው። አሉ መንገድን የሚመራ ብርሃንን የሚያሳይ ነው። አሉ ልብን የሚለውጥ ነው። የእግዚአብሔር ቃል ሰማይን ፈጥሯል፣ ምድርን ፈጥሯል፣ ፍጥረታትን ሁሉ ፈጥሯል። እኛም ብቻ ነው በእጆቹ የፈጠረን በመዳፉ ቅርጾ የፈጠረን የፈጠረው የሰው ልጆችን ብቻ ነው። እግዚአብሔር ሁሉንም ነገር በቃሉ ፈጥሯል። ይህ ቃሉ ደግሞ ወደ ህይወታችን ስናመጣው በህይወታችን ስንቀበለው በእኛ ውስጥም መነቀል ያለበትን ይነቅላል፣ መቆረጥ ያለበትን ይቆርጣል፣ የተሳሳተን መረዳትና እውቀት ያስወግዳል፣ በብርሃኑ ያጠራል ማለት ነው። አምላካችን እግዚአብሔር ሆይ ተባረክ፣ እናመሰግናለን። አንተ ቅዱስ ነ አዲቅ ነ ቅዱስ ቃልህን እውነት የሆነውን ቃልህን የህይወት የመንፈስ ምግብ የሆነውን ቃልህን ስለሰጠን እግዚአብሔር ሆይ እናመሰግናለን። አንተ ሁል ጊዜ መልካም ነ አምና ካቻምና ዘንድሮም ዛሬም ነገም ለዘላዓለምም ሁል ጊዜ ለእኛ መልካም ነ አምላክ ሆይ መሸሸጊያችን፣ መኖሪያችን ነ እግዚአብሔር አምላክ ሆይ ክፉውን ዓለም የምናሸንፍበትን እግዚአብሔር ሆይ ቃልህን ብርሃን እግዚአብሔር አምላክ ሆይ እውነትን ሰጥተናልና ልጅን ክርስቶስ ኢየሱስን ሰጥተናልና የምስራችን ወንጌል ሰጥተናልና እግዚአብሔር ሆይ እናመሰግናለን። ስም እየተባረከ ስም እየተቀደሰ ይሁን። አምላካችን ሆይ በክርስቶስ ሞት ሕያዋን ሆነን እግዚአብሔር አምላኬ ከሞቱ ጋር ተባብረን በትንሣኤውም ደግሞ እግዚአብሔር አምላኬ ተባብረን ሕያዋን እንድንሆን ሞትም ደጋሚ እንዳይገዛን ጨለማው እንዳይሰለጥንብን ዓለም እንዳይሰለጥንብን እግዚአብሔር ያሰለጥንብን የመንፈስን ሕግ ጸጋን ሰጥተህ እግዚአብሔር አምላኪ ወይ ወደ አንተም ደግሞ የምንጣራበትን ልመናችንን ውስጣችንን ገበናችንን የምናሳይበትን አባ አባ ብለን ካንተ ለምነን የምንቀበልበትን ምስጋናን የምንሰዋበትን የልጅነትን ስልጣን ሰጥተናል። እግዚአብሔር አምላኪዎ ስምህ እየተባረከ የተቀደሰ ይሁን። ብልቶቻችን፣ ሰውነቶቻችን እግዚአብሔር አምላኪዎ እያንዳንዱ ማንነታችን እግዚአብሔር ሆይ በዋጋ የተገዛ ነው። ክርስቶስ የሞተለት ደሞን ያፈሰሰለት ሞታችንን፣ ኃጢአታችንን ሁሉ እየተሸከመበት በዋጋ የተገዛው ሰውነታችን የጽድቅ የጦር ዕቃ እንጂ የአመፃ መሳሪያ አይደለም። የጨለማ መሳሪያ አይደለም። እግዚአብሔር አምላኪ ሆይ በልባችን በሀሳባችን፣ በአይሙራችን ሁሌ ጊዜ እግዚአብሔር አምላኪ ሆይ የተቀበልነውን የተቀበልነውን የተቀደሰውን ሰውነታችንን እግዚአብሔር ሆይ ለአንተ አሳልፈን በመስጠት ሁሉን ድል እየነሳን እየጨከንን ቆራጦች የሆነን አለምን ምኞትን ሁሉ እየናቀን እግዚአብሔሮ ቅዱስ መንፈስህን ብቻ በልባችን ሾመን አንግሰን እግዚአብሔሮ እስከ ፍጻሜ በእምነትና በኃይል እንድንራመድ ጸጋን ዕለት ዕለት እንድታበዛለን፣ በኢየሱስ ክርስቶስ እንጸልያለን። የቃል ብርሃን በልባችን ይብራብን። የመንፈስ ቅዱስ ኃይል በኃይል ይሙላብን። እግዚአብሔር ሆይ ሕይወታችን እንደ ቃል መቆረጥ ያለበት ይቆረጥ። ዳግመኛ ላንመለስ ዳግም ተወልደናል። ዳግመኛ ላንነሳ አሮጌው ማንነታችን ሞቷል። አሮጌው ማንነታችን በእኛ ላይ ሕያው ሆኖ አይኖርም። በእኛ ላይ ህያ ሆኖ የሚኖረው ዳግም የተቀበልነው የተወለንበት የክርስቶስ የኢየሱስ ሰውነት ማንነት ሕይወት ነውና ያ ሕይወት ህያው ሆኖ በእኛ ላይ ይኖራል። የዛ ሕይወት ፍሬ ደግሞ እግዚአብሔር አምላኪ የመንፈስ ፍሬዎች ናቸው። እምነት፣ ፍቅር፣ ተስፋ፣ ራስን መግዛት፣ በጎነት፣ ፍቅር፣ ርህራሄ፣ ቸርነት ነው። እግዚአብሔር አምላኪ ወይ በጌታ በኢየሱስ ስም እግዚአብሔር አምላኬ ዳግም በተቀበልነው ማንነታችን ህይወታችን፣ እግዚአብሔር አምላኬ ህያዋን ሆነን በትንሣኤ መንፈስ እንድንመላለስ ጸጋን አብዝተ እንድትጨምርልን በኢየሱስ ስም እንለምንሃለን። አለን የምንናገር ብቻ ሳንሆን የምንኖር እግዚአብሔር አምላኬ በቃሌ ሳይፍ እግዚአብሔር አምላኪ ማንኛውንም የዲያብሎስን ሸንገላ የዓለምን የክፋትን የስጋን ሀሳብ አሮጌውን ሀሳብ የምንቆጥበትን የቃልን ሰይፍ እየመዘዝን በቃለ ሰይፍ እንድንወጣ እንድንገባ የእምነትን ሰይፍ ታጥቀን የመዳንን ራስ ቁር እግዚአብሔር አምላኬ አድርገን የወንጌልን ጫማ ተጫምተን እግዚአብሔር አምላኬ ወይ በእምነት ኃይል እንድንወጣ እንድንገባ ጸጋን እንድታበዛለን በኢየሱስም እንለምናለን። ወደ ኋላ የሚጎትት ወደ ኋላ የሚያስቆር አንድ አይነት ህይወት ላይ እንድንቆይ የሚያደርግ ማንኛውም ክፉ ቀንበር የሆነ ነገር እስራት የሆነ ነገር በተቀበልነው ቃል በአመንነው እምነት በጌታ በኢየሱስ ክርስቶስም የተቆረጠ ይሁን። ህይወትን ተቀብለናል። እግዚአብሔር አምላክ መዳንን ተቀብለናል። የትንሳኤን ህይወት ሰጥተናል። ይህ ሕይወት በህይወታችን እግዚአብሔር አምላክ በሀይል እንዲገለጥ በኢየሱስ ስም በህይወታችን ላይ እንፈቅዳለን። በኢየሱስ ስም የትንሳኤ መንፈስ ብቻ በኃይል ይገለጥብን። የሞት መንፈስ፣ አሮጌ መንፈስ፣ የወደቀ የተሸነፈው መንፈስ፣ የተሻረው መንፈስ በእኛ ላይ እንዳይሰለጥን በኢየሱስም ጸጋህ አብዝቶ እንዲሞላብን እግዚአብሔር ሆይ እንለምናለን። በህይወታችን እንድናድግ እንድንለወጥ እርዳን። ማስተዋልና ጥበብን አንተን መፍራት እግዚአብሔሮ አብዝተ ሙላብን። እግዚአብሔሮ የራሳችን አይደለንም በዋጋ ተገዝተናል ተብሎ በቃል እንደተጻፈ እግዚአብሔር አምላክ የተቀበልነውን ሰምነት እግዚአብሔር አምላክ እንደ ግላችን አይደለም እንደ አደራ ነው። የክርስቶስ ቤተ መቅደስ የክርስቶስ እርሻ የመንፈስ ቅዱስ እርሻ ነው። እግዚአብሔር አምላኪው መልካም ፍሬ ሊያፈራ የተሰጠ እርሻ ነው። እግዚአብሔር አምላኪው የብርሃን የህይወት እግዚአብሔር አምላኪ መፍለቂያ ነው። በጌታ በኢየሱስ በሰውነታችን እግዚአብሔር አምላኪ አንተን እንድናከብር፣ አንተን እንድናነግስ እግዚአብሔርን በእምነት በታማኝነት ህይወታችንን ስጋችንን መግባት መውጣታችንን ሁሉ እንድንጠብቅ እግዚአብሔር ማስተዋልን ስጠን። የተለመደ ህይወት ድግግሞሽ፣ ህይወት አምናም ካቻምናም የማይቀየር የማይለወጥ ዛሬም ያው የሆነ ህይወት እንዲኖረን አንሻም። ወደፊት ማደግ መለወጥ ለእያንዳንዳችን ያስፈልገናልና ወደዛ የሚያደርሰው ደግሞ ጸጋህ ነውና እውነት ነውና ብርሃኔ ነውና በጌታ በኢየሱስም ወደ እውነቴ ወደ ብርሃኔ ወደ ቃሌ ወደ መገኘቴ ወደ ጸሎት አብዝተን እንድንጠጋ እንድንበረታ እግዚአብሔር አምላኬ ይስጠን። እግዚአብሔር ሰው በኃይሉ አይበረታም። የሚያበረታው ጸጋ ነው፣ የሚያበረታው ቃሌ ነው፣ የሚያበረታው በአንተና በአንተ መንገድ መጓዝ ነው። እግዚአብሔር አምላኬ ወይ፣ ስለዚህ እግዚአብሔር አምላኬ እንድንበረታ እንድናፈራ እንድንለወጥ ከክብር ወደ ክብር እንድናድግ የሚያደርገን ነገር ሁሉ በህይወታችን ላይ በኢየሱስም ይምጣብን። አምላኬ ሆይ በምንም የምንታይበት በምንታበይበት ነገር የለንም። እግዚአብሔር አምላኬ ትምክህት የለንም። ትምክህታችን፣ አቅማችን፣ ጉልበታችን አንተ ነህ። እስከዛሬ እስከ ዛሬ የቆምነው በአንተ ነው። እስከዛሬ ዛሬ ያለነው በአንተ ነው። ለነገም መኖሪያችን፣ የዘላለም መኖሪያችን አንተ ነህና እናመሰግናለን። ፈቃዴ ሐሳቤ፣ ያንተ ዓላማ ሁሉ በሕይወታችን እንዲሆን በኢየሱስ ክርስቶስ ስም ጸልያለን። ማንኛውም ተግዳሮትና ማንኛውም አጋንንት ፈላጻ ውጊያ በኢየሱስ ክርስቶስም ከእኛ ይራቀ ይሁን። በመንፈስ ቅዱስ ኃይል በመንፈስ ቅዱስ እሳት ዙሪያችን እንዲሸፈን፣ አይምሯችን እንዲሸፈን፣ ልባችን እንዲሸፈን እንጸልያለን። ወደ አይምሯችን ምንም ክፉ ሐሳብ ሐሳብ እንዳይወረወር ወደ ልባችን ክፉ ሐሳብ አንደበታችን በታችን የተባረከ የተቀደሰ ቢሆን እንዲሆን መልካምን ቃል ብቻ እንድንናገር እንድትረዳን እግዚአብሔር ወይ በኢየሱስ ስም እንጸልያለን። ራስን የመግዛት ኃይል ጸጋ በኢየሱስ ክርስቶስ ስም አብዛለን። በነገር ሁሉ አንተ ተባረክ። ህይወታችንን፣ ኑሯችንን፣ ጊዜያችንን ሁሉ ስለምትባረከው ደግሞም ስለባረከው እናመሰግናለን። ለሁሉ ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።